ሰላምና ጤና በያላችሁበት ይድረሳችሁ። የዩቱብ ቻናል ተከታታዮቻችን፣ ዕለታዊ መረጃዎቻችንን እናደርሳችኋለን። አብራችሁን ቆዩ። ኮሌጁ ብቁ መሪዎችን የመፍጠር እንቅስቃሴውን አጠናክሮ እንደሚያስቀጥል አስታወቀ። የልዩ ዘመቻዎች አዛዥ ሌተናል ጄኔራል ሹማ አብዴታ የመከላከያ ዋር ኮሌጅ ከ 2011 ዓ ም ጀምሮ በተለያዩ የትምህርት ስልጠና ማቀፎች በመደበኛ ኮርስ፣ በአጭር ኮርስ፣ በተንቀሳቃሽ ስልጠናና የጄኔራል መኮንኖች አጭር ኮርስ በመስጠት የስትራቴጂክ አመራሮችን አቅም በማሳደግ የበኩሉን አስተዋጽኦ አበርክቷል ብለዋል። ኮሌጁ በጥናትና ምርምር ስራዎች ለህትመት የበቁም ይሁን በህደት ላይ የሚገኙ በርካታ የምርምርና ጥናት ፕሮጀክቶችን በማከናወን ለስትራቴጂክ አመራሩ ግብአት የሚሆኑ የምርምር ስራዎችን እያከናወነ የሚገኝ በመሆኑ በዚህ ተቋም መማራችሁ ለወደፊት በሚሰጠው የትምህርትና ስልጠና ማዕቀፎች የተሻለ አቅም እንደምትፈጥሩ እምነቴ ነው ብለዋል። በትምህርት ቆይታችሁ የሚሰጣችሁ የትምህርት ፕሮግራሞች ከዘመኑ ጋር የሚራመድ አመራር ለመፍጠር የሁሉን አቅሞች አካል የሆነው የፕሮፌሽናል ሰራዊት ግንባታ የብሔራዊ ጥቅምና ደህንነት ማስጠበቂያ መሳሪያዎችና የህብረት ዘመቻ ጽንሰ ሀሳቦች ዙሪያ በቂ የሆነ አቅም እንደምታገኙ እተማመናለውም ብለዋል። ከሰልጣኝ አመራሮች ጋር በኮሌጁ የተወያዩት ሌትናንት ጀነራል ሹማ አብዴታ የመከላከያ ዋር ኮሌጅ መሪዎችን የበለጠ በማዘጋጀት የትምህርት አመራርና አሰራሮች ዘመኑ በሚጠይቀው መንገድ በመንደፍ በሰው ኃይል ራሱን እያበቃ ከመደበኛ ትምህርትና ስልጠና ፕሮግራም በተጨማሪ በአጭር ኮርስ በተንቀሳቃሽ ስልጠናና የጀኔራል የጀነራል መኮንኖች አጭር ኮርስ ስልጠና መስጠቱን እንደሚቀጥልም አመላክተዋል። እዙ ከየትኛውም አቅጣጫ ሊሰነዘር የሚችል ጥቃትን መመከት በሚያስችለው የዝግጁነት ደረጃ ላይ ይገኛል ሲሉ ሌተናል ጀነራል ብርሃኑ በቀለ ተናገሩ። የሰሜን ምዕራብ እዙ ከየትኛውም አቅጣጫ ሊሰነዘር የሚችል ጥቃትን መመከት በሚያስችለው የዝግጁነት ደረጃ ላይ እንደሚገኝ የእዙ አዛዥ ሌተናል ጀነራል ብርሃኑ በቀለ ተናግረዋል። ሌተናል ጀነራል ብርሃኑ በቀለ እዙ ህገ መንግስታዊ ተልእኮን በላቀ ብቃት ፈጽመዋል። ሰራዊታችን በከፍ የተከፈለ መስዋዕትነትም በጽንፈኛው ላይ ጠንካራ ምት በማሳረፍ ውጤት ማስመዝገብ ችሏልም ብለዋል። በተጠናቀቀው በጀት ዓመት እዙ ባደረገው ስምሪት በርካታ አገር ሻጭ ጽንፈኛ ባንዳዎችን በመደምሰስ በርካቶችን ማክሶልና መማረክ ችሏል ያሉት አዛዡ ሌትናንት ጀነራል ብርሃኑ በቀለ በአሁኑ ሰዓትም ህልውናቸው አክትሞ በየአቅጣጫው በመበተን የዘረፋና የውንብድና ተግባር እየፈጸሙ ይገኛሉ ነው ያሉት። ሰራዊታችን ጽንፈኛውን ሰላሙን ከህዝብ በመነጠል በወሰዳቸው ጥንቃቄ የተሞላባቸው እርምጃዎች በአሁኑ ወቅትም እዙ በተሰማራበት አካባቢ አንጻራዊ ሰላም ማምጣት ተችሏል፣ የልማት ስራዎችም በመከናወን ላይ ይገኛሉ ሲሉ ገልጸዋል። እዙ የድንበር አካባቢ ሰላምና ጸጥታን የማረጋገጥ ህገ ወጥ የሰዎች ዝውውርና ኮንትሮባንድን የመቆጣጠር እንዲሁም በታሪካዊ ጠላቶቻችን ሳንባ የሚተነፍሱ ባንዳና የተላላኪዎቻቸውን ሴራ የማክሸፍና ለዋላዊነት ሕዝብን የማስከበር ሥራውም ውጤታማ ስለመሆኑ ተናግረዋል። እኛ የሀገራችንን ሰላምና እድገት የማስቀጠል ሉዓላዊነቷን የመጠበቅ ክቡር ዓላማ ያለን የኢትዮጵያ ወታደሮች ነን ያሉት ሌተናንት ጀኔራል ብርሃኑ በቀለ የሀገራችን መልማትና መበልጸግ ስጋት የሚሆኑባቸው የውጭ ጠላቶቻችን የውስጥ ባንዳዎችን እንደ አማራጭ ተጠቅመው ኢትዮጵያን ለመበታተን ያደረጉት ሙከራ በሰራዊታችን ጀግንነት ከሽፏልም ብለዋል። ሌተናንት ጀኔራል ብርሃኑ በቀለ በቀጣይም ክፍተቶቻችንን በመሙላት የጀመርናቸውን ስራዎች ማጠናቀቅና ለቀጣይ ተልዕኮ ራሳችንን በሁለንተናዊ መስክ የበለጠ ማዘጋጀት ይጠበቅብናል ሲሉ አሳስበዋል። በዕለቱም በግዳጅ አፈጻጸማቸው ስኬታማ የሆኑ ምርጥ የጦር ክፍሎችና ብቁ አመራሮች ዕውቅና የተሰጣቸው ሲሆን የተዘጋጀላቸውን ሽልማትም ተቀብለዋል። በመጨረሻም ለከፍተኛ አመራሮች ሲሰጥ የቆየው የስትራቴጂክ መሪዎች ስልጠና ተጠናቀቀ። በእንግሊዝ መንግስት የገንዘብ ድጋፍ በመከላከያ የውጭ ግንኙነትና ወታደራዊ ትብብር ዋና ዳይሬክቶሬትና በመከላከያ ሰላም ማስከበር ማዕከል የዓለም አቀፍ ማሰልጠኛ ኢንስቲትዩት በጋራ ያዘጋጁት የስትራቴጂክ መሪዎች ስልጠና ተጠናቋል። በስልጠናው ላይ የመከላከያ ሰራዊት ከፍተኛ አመራሮች፣ የፌዴራል ፖሊስ ኮሚሽን ከፍተኛ መኮንኖችና ሲቪል ሰራተኞችም ተሳትፈዋል። የስልጠናው ዓላማ ሰልጣኞች የአመራር ብቃታቸውንና እውቀታቸውን የበለጠ ለመገንባት እና ዘመኑ የሚጠይቀውን መሪ ለማፍራት ታስቦ የተሰጠ ነውም ተብሏል። የተሰጠው ስልጠና ለሰራዊትና ለሲቪል አስፈላጊነቱ የጎላ በመሆኑ የመምራት አቅማቸው የተሻለ እንዲሆን የሚያ ያስችል ስለመሆኑ በመከላከያ ውጭ ግንኙነትና ወታደራዊ ትብብር ዋና ዳይሬክቶሬት የዓለም አቀፍና የጎረቤት ሀገራት ጉዳዮች ዳይሬክተር ብርጋደር ጄኔራል ሰፍሲ ቤድዋ ገልጸዋል። በስልጠናው ማጠቃለያ ላይ የተገኙት በኢትዮጵያ የእንግሊዝ አምባሳደር ሉክ ብሎክ ለሰልጣኞች የምስክር ወረቀት ከሰጡ በኋላ ሰልጣኞች በስልጠና ቆይታችሁ ባገኛችሁት አቅምና ተሞክሮ መሠረት ጥሩ መሪ ሆናችሁ ችግር ፈቺ አመራር እንደምታፈሩ እተማ እታመናለው ብለዋል። ለስልጠናው መሳካት አስተዋጽኦ ላደረጉት በኢትዮጵያ ለእንግሊዝ ወታደራዊ አታሽና አሰልጣኞች በሙሉ ምስጋናም አቅርበዋል። የተወደዳችው የዩቱብ ቻናል ተከታታዮቻችን ዕለታዊ መረጃዎቻችን እኝን ይመስሉ ነበር። ሳብስክራይብ፣ ላይክና ሼር በማድረግ ቤተሰባችን እንድትሆኑ ጋበዝናችሁ። በያላችሁበት ጤና ይስጥልኝ።